እሺ እንቢላል በጣም ጫጫታ አለ ግን አቡዬ፣ አይሰማል? ይሰማል። አሁን ይሰማል። ማሬ፣ ልጆች ጋር ስላለሁ ነው። ይቅርታ፣ ያው ልጅ ነው። አቡዬ፣ ፍቅር ታሪክ አለኝ የባለቤቴና የእኔ እና ያው የመጣሁት እኔ ወደ አረብ ሀገር ዱባይ ነው የምኖረው። የመጣሁት በአስራ ስድስት ዓመት ነው በአስራ ስድስት ዓመቴ ከመምጣቴ በፊት ግን እሱና እኔ የተዋወቅነው አባቴና እኔ እነሱ ቤት እንግድነት ተጠርቶ አባቴ ይዞኝ ሄደ እና እንግድነት ተጠርተን እዛ ስንሄድ እሱን ለአጋጣሚ ያኔ የእነሱ ቤት ልጅ ነው እና ተያይን። ስንተያይ እዛ ያኔ ማለት ያኔ አላደለ በገጠር የከንፈር ወዲያጅ የሚባላለ ከዛ ከንፈር ወዲያጅ ያኔ ፍሬንድ ትወኘኛለች ምናምን ብሎ ሲለኝ እኔ አልፈልግም፣ አረብ አገር መሄድ ነው የምፈልገው ምናምን አልኩት። ከዛ አበባ ሰጠኝ። አበባ ሲሰጠኝ እኔ ደግሞ ያንን አበባ ከሱ ደብተር ውስጥ አስቀምጬ ትቼ በጣሁኝ። ከሱ ደብተር ውስጥ አስቀምጬ ትቼ ስመጣ፣ ሌላ ጊዜ ወንድሜ ሲያገባ ደግሞ ተጠሩና መጡ። ያው ትንሽ ሀገራችን ይራራቃል እና ሀኛ ቤት ስመጠን ለአንቺ ብዬሽ ነው የመጣሁት እና ለምንድን ነው እኔን ፍቅሬን የማትቀበይኝ? ምናምን አለኝ። እኔ በሰዓቱ ላይ ግን የምወደው ሌላ ልጅ አለ ገብቶሻል። ያን ልጅ ደግሞ እኔ ያው እሱ የከንፈር ወዳጀ ነው ያንኛው ልጅ እኔ ደግሞ ይህኛው ልጅ ያኔ ማፍቀርም አልፈለጉም። ወደ አረብ ሀገር ለመምጣት ደግሞ አስብ ያለሁኝ አዛ ወንድሜ ሰርግ መጥቶ እንደዛ ሲለኝ እኔ አልፈልግም አንተን፣ ስለዚህ እኔ የምፈልገው አገር አረብ ሀገር መሄድ ነው ምናምን ብየው መጣሁኝ። እዚህ ሀገር ዱባይ መጣሁኝ፣ እሱም ሳውዲ አረብ ዴ ግን ለእህቴ የነገርኳት እንደዚህ እንደዚህ ብሎኝ እንዲህ አይነት እንዲህ፣ እነሱ ቤተሰቦች እኮ አሪፍ ናቸው ጋቢ ምናምን ብላ ስትለኝ እኔ ማግባት አልፈልግም ስኖና ብላ አልኳት። እዛ እዛ ሀገር መጥቼ፣ ያኛው ልጅ የምወደው ልጅ በጣም አወራዋለሁኝ። ለቤተሰብ ራሱ ተዋውቆ ቤተሰብ ጋራ ተዋወቁ። እነሱ ሽማግሌ የተላከና ተጫጨን ለሶስት አመት ተጫይተን፣ ልጁ ግን ያኔ ገብቶሻል እሱ ሌላ ሴት ያወራል። ምን ይለዋል ምን ይለዋል ያኛው ልጅ እንደዚህ ለትዳር እንደማይሆነኝ አባቴ ራሱ በጣም መከረኝ። ተየህ ልጅ አይሆንሽም፣ በአረብ ሀገር ሆነሽ እንዴት ነው ትዳር የምትይዥው ምናምን ብሎ ብዙ መከረኝ። ሲመክረኝ እኔ አልፈልግም፣ በቃ እሱማ የማገባው አልኳቸው። አስቸገርኩ ቤተሰብን። ምሻሉ ሶስት አመት ሙሉ በቃ ልጁ በጣም ያኔ እንትን አለኝ። አባቴ ግን ገንዘቤን በዛ ሰዓት ላይ በሱ በአባቴ አካውንት ስለሆነ የማስገባው ያን ገንዘቤ አባቴ እያጠራቀመ፣ ልጁ ደግሞ ቤት እንገዛል ምናምን ምናምን ይለኛል። አይ እኔ ቤት እንገዛል ታልክሽ ቤተሰብ ይሄዱና ቤት ይውልን ምናም ብዬ ስለው ኦኬ ልና አባቴ በጣም ሄድና ብዙ ቤት ፈልጎ ተንከራቶ ይመለሳል። ልጁ ደግሞ አይ አይሆንም፣ ይህን ነገር በቃ ይሄ ቤት አይሆንም ይላል። አባቴ ይሄ ቤት አይተናል፣ ጥሩ ቤት ነው ምናም ብሎ ሲል ልጁ መልሶ አይሆንም ይላል። አይሆንም ሲል፣ ለምንድን እንደዚህ ትላለህ ምናምን ብዬ ስለው በቃ ይሄ ቤት አይሆነንም፣ እንደዚህ አይነት ሌላ ምናምን። ወንድሜ አባቴ በጣም ተንከራተቱ። በጣም አባቴ አዘነብኝ። ከአሁን በላይ ይሄ ልጅ ጋራ ካልተተዋወሽ ምናምን አለኝ። እኔም ልጁ ጋራ በቃ እወደዋለሁኝ የልጅነት ፍቅሬ ነው ምናምን ብዬ ስለማስብ አይሆንም ብለው ሲሉኝ እራሱ አልሰማቸውም። ገብቶሻል? ግን አባት ለልጁ ወልይ ነው የሚባል ነገር አለ። አይሆንም ብሎ ሲለኝ እኔ አልሰማውም በሰዓቱ ላይ ከዛ ያንን ብሬን ግን አባቴ በጣም ያኔ በቡኩ እያስቀምጥልኛል። ተመልከውም ያንን ብር እያስቀመጠልኝ እኔ ደግሞ እየሰራሁ በአባቴ ቡክስ አስቀምጥ በእጅ የምንይዘውን እያያስኩኝ ልጁ ጋራ እንደዛ ስንል ስንል የሆነች ልጅ ከሳኡዲ አረቢያ እሱ የሚኖረው ሳኡዲ አረቢያ ነበር እና እሱ ልጅቷ ጋራ አልጋ ላይ ሁና ምናምን ከሱ ጋር ፎቶ አንስታ ላከችል ስትልክልኝ እንዴ፣ እንዴት እንደዚህ ይሆናል? እኔ እሱና እኔ ሶስት አመታችን በቃ ተጫይተን፣ እንዴት ነው ቤተሰብ ተዋውቀናል። ለምንድን ነው ምናምን ብዬ ስል አይቻልም እኔ እወደዋለሁ ልጁን ምናምን አለች። ተወጃዋለሽ አልኳት። አሁን አለችኝ። በቃ እኔ ተውልሻለሁ አልኳት። እኔ ተውልሻለሁኝ፣ እሱ ሳውዲ አረቢያ ስላለ ይሄን ነገር ታደርገው እሱ ከልቡ ፈቅዶ ከሆነ እንደዚህ የሚያደርገው ችግር የለውም። እኔ ተውልሻለሁ አልኳት። ማለት አንቺን አይወድሽም ስትለኝ፣ ኦኬ፣ እኔን ታልወደዴ ችግር የለውም አልኳት። አባቴም በቃ ስነግረው እሱናን ያን ከሆንም ሽማግሌ በቃ እንትን ቀጠል ጥለዋል ና አይሆንም እሱ ጋር ያን ከሆንም ምናምን ብዬ ስለው እኔ ድሮም አይሆንም ብዬ ሻለሁኝ ብሎ አባቴ ለብቻ ቤት ገዛልኝ። እኔ ሳላውቅ ማለት ነው። ቦታ ገዛልኝ ና ቤት ሰራልኝ። ቤት እየሰራልኝ እዚህ እየኖርን እሱ እንደውም ልጁ በቃ እንደዛ ስንሆን ተለያየን። አገባ ወደ አሁኑ ያችኑ ልጅ አገባ። ኦኬ ብዬ እየኖርን ያን አበባ የሰጠኝን ልጅ እዚህ እኔ ጋራ ጃዛ ቤት የምትኖር ልጅ አለች እሷ እሷና እያወራን እያለ ልጁ እንደዚህ ነው እንደዚህ ነው እያልን በሰፈር ስናወራ እንደዚህ እንደዚህ አይነት ልጅ እኮ እናንተ ሀገር የሚወደኝ ልጅ ነበረ ምናም ብዬ ስላት፣ እንዲ ሳውዲ ነው የሚኖረው ቁጥሩ ልስጥሽ አለች። እሺ ብዬ ቁጥሩን ተቀበልኩኝ እና አወራሁት። እኔ ነ ቁጥሩ እየተቀበልኩት አቡ እዛ ሳውራው ሚስት አለ አልኩት። አይ ሚስት አግብቼ ፈትቻለሁ አለኝ። አንቺስ አግብተሻል? እንዲያገባሽ ነገሩኝ አለኝ። አልተጋባንም ግን ልጁ ጋር እንዲህ አድርጎ እንደዚህ በእንደዚህ ሁኔታ ተጣልተን ተለያይተናል አልኩት ይህንም ብዬ ስለው በቃ እንግዲያውስ አንችና እኔ እንጋባ ብለው የእሱ አባትና የኔ አባት ማለት ጓደኛሞች ናቸው በጣም ቤተሰቦች ናቸው እዛ ቤተሰቦቹ ሲነገሩ በጣም ደስ አሏቸው የእነሱን ቤተሰቦች የእኔም ቤተሰቦች በጣም ደስታ ላይ ናቸው ተደሰቱ ሲደሰቱ እሱና እኔ በአስራ አምስት ቀን ውስጥ ተጋባን ሀጉ በአስራ አምስት ቀን ውስጥ ተጋባን እና አባቴ አባቴን ኒካ ሳሰረኝ ወንድሜ፣ ትልቅ ወንድሜ ያለኝ በጣም የምወደው ወንድም አለኝ። እዚህ እሱ መጣ በጓደኞቹ ጋር ዝኩኝ እኔ እሱም ሳውዲ ሆኖ ኒካ ካረግን ኒካ ባረግን በሁለት ወራችን ሰርቤ ይገባ እሱ ታሰረ ተያዘ ማለት ነው። ሲያዝ በቃ ምንም ማድረግ አልችልም። ትንሽ ወንድሜ ሊያገባ ዝግጅት ተደርጎ ኢትዮጵያ በቃ ኑት ወለ ተባልነ ትልቅ ወንድሜ እና እሱ እኔ እሱ ደግሞ ሙስታይል አከጅም አለኝ ደግሞ ተጋብተን ማቴጅም እኔ ስሄድ ከእስር ቤት ስወረድ ትሄጃለሽ ብሎ ሲለኝ፣ እኔ ደግሞ እሄዳለሁ አልኩኝ። ከዛ በቃ አቸነፍኩኝ። ብቻ እኔ ልቤ ትልቅ ነው፣ አቸነፍኩኝ። እሄዳለሁ፣ ወንድሜ ሊያገባ ነው፣ እሄዳለሁ አልኩኝ። ሄድኩኝና ሀገር ወንድሜን ትንሽ ወንድሜን እየዳርኩኝ፣ ያላህ ነገር መቼም ስብሓናላ። እሱ ወንድሜ ያገባ ባገባ በሳምንቱ ከእስር ቤት ወረዴ። እስር ቤት ሲወርድ በቃ በጣም ቤተሰብ ተደሰተ። ለሱና ለኔ ደግሞ ኢትዮጵያ ድግስ ተደረገልን። ልክ በወረዴ በሳምንቱ ድግስ ተደረገልን አገባን። የእሱ ቤተሰቦች በጣም ጥሩ ቤተሰቦች ናቸው፣ የኔም ቤተሰቦች አልሐምዱላ ጥሩ ናቸው። ድግስ በጣም በደስታ ማለት ነው። ዘጠኝ ወር ታስሮ ነው የገባው በደስታ እንትን ብለው ድግስ ተደረገልን። አግብተን ተተጋባን። በኋላ እኔ በሀያ ቀኔ እንትኔ ቲኬት ደርሶ መልስ ነበርና የቆረኩት የቆረብኩት ሄድኩኝ። ሃገር ማነው መጣ። ወደ ዱባይ ስመጣ እሱ ደግሞ እዚህ አላመጣሽኝ አለኝ። አመጣሁት አምጥቼው እህ አመጣሁት። በመጣሁት በሁለት ወሬ አመጣሁት። እዚህ ዱባይ እየኖረ ወንድሜ ስራ አስገባልኝ። እዛ ከሱ የሚሰራበት በእሱ ልክ እሱ ሲገባ ወንድሜ ደግሞ ተስራው ተከንስሎ ወጣ። ወንድሜ ተስራ ተከንስሎ ወጣ። ችግር የለውም። መንጃ ፈቃድ ለወንድሜ መንጃ ፈቃድ በራሱ አወጣ። መኪና ሚስቱ ጋር አሁን እንገዛንለት ወንድሜ ደግሞ አልሐምዱላ። ያው መኪና ይዞ ሳርየም ታውቀዋለህ፣ በነገራችን ላይ ወንድሜም ደግሞ ስራ እየሰራ ነው። አልሐምዱላ በጣም ትልቅ ወንድም ማለት በጣም ለሴት ልጅ ክብር ነው። ትልቅ ወንድሜ ያለው ሰው በጣም ደስ የሚል ነው። ትልቅ ወንድሜ ይመክረኛል። ኢትዮጵያ ባህርኩበት የሚገርምሽ አከራይ ነኝ፣ ዱባይ ላይ የምኖረው አከራይ ነኝ። ኢትዮጵያ ባህርኩበት ቤቴን ኩላ ጎርጉረው ምን ብለው እንዲሁም የቤቴ ልጆች ወደ አስራ ሰባት ልጆች የሆነች ልጅ ይዛብኝ ራሱ ወጣ በጣም ብዙ ነገር ወንድሜ በቃ በትኙና ቤቱን ትተይውና ፉል ታይም ግቢ ምናምን አለኝ ፓርት ታይም ነበር የምሰራው እኔ ደግሞ አይሆንም አልኩኝ ጠንካራ ሆንኩኝ እና ቤቴን ይዤ እየኖርኩኝ ባሌ መጣልኝ አልሐምዱሊላህ ልጅ ወለርን ወንድ ልጅ ወለርን የመጀመሪያ ልጃችን ወልዴን ይኸው እየኖርን እንደገና በመሀል ላይ ያው ታውቂያለሽ ቪዛ እንዲሁም ባለፈው አንቺ ቤት መጥቼ ነበር እንትን ለን የሆነች ልጅ ጋራ እንዲሁም ብር እንደዚህ በቪዛ ምክንያት እንትን ተባብለን ማለት ነው። የቪዛ ብር እንደውም እንትን ብላ እና ወደ አስራ አምስት ሺህ ብር ራሱ ኪሳራ አድርጌያለሁኝ። የሚገርምሽ ቪዛ እናሰራለን ብለው ልጆች ያን ሁሉ እየተሰራ ባሌ ጋራ ይህን ነገር አይሆንም አለ ባል አይሆንም ቪዛ የሚያሰሩ ልጆች በሌላ ያሰሩ እንጂ አንቺ እዚህን ነገር ውስጥ አትግቢ አለኝ። እኔ ደግሞ መስራት መንቀሳቀስ ስላለብኝ እንኳን ልጅ ይዤ እኔ ደግሞ ቪዛ የሚያሰሩ ልጆች እሽ ላገናኛቸው ብዬ አገናኘኋቸው። አረቡ ጋር አረቡ ጋር ሳገናኛቸው ግን ልጅቷ ጓደኛዋ እና እሷ ብር የላትም። ጓደኛዋ፣ እሷ እህቷ ማለት እህቷ ናት። በነገራችን ላይ ያክስቷ ልጅ ናት እህቷ ናት። ብር የላትም እህቷ። እሷ ደግሞ ሶስት ሺህ ድርሃም ሰጠችኝ። የእህቴን አራት ሺህ ድርሃም የእሷን ደግሞ የጓደኛዋን ሶስት ሺህ ሞልቼ ለሰውዬው አስር ሺህ ድርሃም ሰጥቼ ቪዛ ሊጀመርላቸው ተነጋገርን። እሺ አልን። ሴት ሰውዬው ጋር አገናኝኋት፣ ልጅቷን አገናኝቻት። አወራችሁ በአካል መጥቶ ያንን ሁሉ ታደረገ በኋላ ልጅቷ ቪዛ አሰራላት። ሀውስሜድ ሀውስሜድ ነው ያሰራው፣ የህቴን እና የእሷን። የአንዲቷ ልጅ አይወጣልኝም አለ። ያንን ታሰራ በኋላ ባሌ በዛ ሰዓት ላይ በጣም ተበሳጭ። ለምንድን የሰው ነገር ላይ አትግቢ በቃ ባሌ ለኔ በጣም ትልቅ ክብር አለው እና የሰው ነገር አትንኪ፣ የሰው ነገር ደግሞ ማለት አትንኪ ሳይሆን የሆነ አትግቢ፣ በቃ በሰውን ነገር ላይ አትግቢ ይለኛል። እኔ ደግሞ በቃ እህቴንም ስላገናኘው ይሄ እሷም ደግሞ እኔ ጋብራ የምትኖር ልጅ ናት እና ምን ችግር አለው ቢሰራላት አብሬ፣ የቅንነት ሀሳብ ነው እንጂ የሌላ አይደለም ብዬ ስለው እሱ ደግሞ በቃ እሽ ታልሽ፣ ግን እኔ ግን ይሄ ነገር ሌላ መጨረሻው አያምርም አለ። እሺ ብዬ እኔ ያንን ነገር በቃ ልጅቷን አገናኝቻታለሁ። ቪዛ ተሰርቶላታል፣ ሀውስ ሜድ ወጥቶላታል። የእህቴም ሀውስ ሜድ ወጥቷል። ሜዲካል አድርገዋል። ሁለታቸውም ታረጉ በኋላ ሰውየው ስልክም አያነሳም። እኔም ደግሞ ብደውል ብደውል ወንድሜም ቢደውል ምንም እንትን የለውም። በቃ ፋይዳ የለውም። እና በዚህ ምክንያት ላይ እንደውም አንቺ ቤት ወጥተን ልጅቷ ጋር የጓደኛ አይነት መተጣጣት አልፈልግም ብየሽ፣ ያን ብር እስካሁን ድረስ አልተመለሰም። እሱም አልመለሰ፣ እሷም ደግሞ ሺ አምስት ሺ አምስት ተካፈሉ ብለሽን እንደም እሷም አልመለሰች ያንንም ብር እኔም ደግሞ ዝም ብያለሁ። አልሐምዱላ እና ሴት ልጅ ወለድኩ። የታስታውሽ ተሆነ ነግሬሻለሁኝ፣ ወለድኩ ሴት ልጅ። ያቺ ሴቷ ልጅ ደግሞ በቃ እዚ ሀገር ላይ ማስተዳደር አልችልም አቅም የለኝም አለባለቤት እና ደሞዞ አንድ ሺ ብር ነው እሱ ገብተሻል ያቺ አንድ ሺህ ብር ደግሞ የምግብ እሱ ነው የምግብ ከሱ ነው። ስለዚህ እኔ ደግሞ በዛ አጋጣሚ ላይ የምግብ ከሱ ስለሆነ እኔ አልችልም ምናምን ብሎ ሲል ልጆች እኔ ይዤ ኢትዮጵያ ገባ እና ኢትዮጵያ ገብቼ አቡዬ ሴቷን ይዤ ትቻ መጣ ልጅ ብቻ ወን ወንዱ ልጄን ይዞ መጣሁ። የወን ወንዱ ልጄን በቃ ማማት ነው ታማማት ታማማት በቃ እናቴ እና በቃ ያለኛ ማለት በቃ እዚሁ መጥቼ መስራት ለሁለቱ መርዳት ነው። ባለቤት ደሞቱ አንድ ሺ ብር ነው። ደግሞ በዛ በዛ ሰዓት ላይ 15000 ብር የለኝም። ትንሿ ልጅን ደግሞ በቃ እናቴ ጋር ትቼ መጣሁ። ወንዱን ወንዱ ልጅ ደግሞ በቃ ይዞ መጣ። ይዞ ስመጣ ምንም ስራ ፓርታይም ስራ ራሱ ላገኝ አልቻሉ። ኒቃቢስት ፓርታይም ስራ እየፈለግኩኝ አንድ ስራ ሳገኝ ሴትዮዋ ኒቃቢስት አልፈልግም ማለት ነው። ያለኝ አማራጭ ምንድን ነው ኦንላይን ልብስ መሸጥ ነው ብዬ አሰብኩና ኦንላይን ልብስ ጀመርኩ። አልሐምዱሊላህ ባለቤቴ እየሰራትን ያችሉ በቃ አምጥቶ ለኔ ይሰጠኛል እና ያኔ የበሉ ምንም ብር እራሱ ስጡ ይስላቸው ሊሰጡ ናቸው ይዘብቶቻል። እኔ ወንዱ ልጅ ደግሞ በቃ ምግብ አይበላል። ምግብ የሚባል አይቀምስም። ሰው ላይ ትቸው ተርፉ በጣም ያረቅሳል። እንትን ላ ሴቷ እንኳ ከእናቴ ጋር ናት። አልሐምዱሊላህ አባቴና እናቴ እድሜያቸውን ያስረዝምልኝ። እነሱ ይዘው ወንዱ ደህና ከሆነ ለምን አትልክ ምስሉ ከእህቱ ጋር እንዲያደግ ወንድም እናት ከም ተነጣጥለው ከሚያደ ሀሳቡ ላ ይፈልግ ዘው አይደለም ኢትዮጵያ ብታይ ሐኪም ቤት ካርኩ እንደ አንድ ወር ነሄርኩን። በቃ በጣም ታመመት ወንዱ ልጅ ምግብ ስለማይበላ ሐኪም ቤት ስወስደው በቃ ደም የለውም ልጁ ምግብ ስለማይበላልሽ ነው። እና ቪታሚን ስጪ ይሉኛል። ቪታሚኑን ቢሰጡም ምንም አይበላ ምግብ አይርበውም። እንዴ ነው የምትይው? በቃ ይሮጣል ይላል ግን ምንም እንደ ልጅ ምግብ አይበላም። ግብተሻል እንደ የፈለገ ነገር አይበላም። ሩዝ ብቻ ነው የሚበላው፣ ሌላ ምግብ አይበላም። ስጋ፣ ዶሮ፣ ምናምን ስንሰጪው ትፍት ነው ያ ነው የሚለው። እንቁላል ምናምን ስንሰጪው በቃ በጣም ይጠፋል። ምግብ የሚባል አይቀምስም። እና ሰው ላይ ራሱ ፓርታይም ስራ እንደጀመርኩኝ ላይ እንደወለድኩኝ በወለድኩኝ በአራት ወሩ ነው ስራ የጀመርኩት። አይሽን የባለቤቴም የእኔም የቤት ኪራይ ተከፍሎ አይበቃል እና ስራ ጀምሬ በዛ ሰዓት ላይ ሰው ላይ ነው ጥዬው፣ ልጆች ይዙኛል። ልጅ አዛ ቤት በሰዓቱ ላይ ቢበላም ባይበላም እናት ያልሆነ ሰው ታቂያለች። እኔ ባለፈው እናት ያላደለ ሰው ነው ልጅን የሚሳደረው ብዬ ያንችን ልጅ ራሱ ሲሰርጉት በጣም ያለቀስኩት፣ እንዴት ነው እናት መከራዋን አይታሳድግ እንደዚህ እየሆነ ነው ብዬ ነው ያለቀስኩት። እና ልጁ ምግብ ስለማይበላልኝ ስራ ራሱ መስራት አልቻልኩም። ገብቶቻ፣ ስራ የሚባል ነገር ባለቤቴ ታዲያ በቃ ኢጃዛቤት ኢቪን አሁን አንድ አመት ከምናምን ስራ መስራት የታቆም ለልጅ ስል ማለት ነው። በቃ እሱ ስለማይበላ ምግብ እንደፈለገ እንትን ስለማይ አሁን ውጭ ላይ ሆኖ እያለቀሰ ነው። ገብቶሻል አ እንኳ ቤት ውስጥ ትቼውን እንኳ ዙ ማሪ ቤትች ላወራ ያውራል ያውራል እንግሊዝኛ ያወራል፣ ይሮወጣል፣ ይጫወታል። አንድ ነው የሚጫወተው ግን ምግብ አይበላም። ለምንም አይነት ችግር እንደሌለበት አሳይተሽዋል ምንም ሐኪም ቤት ወሰድኩት። ምግብ አይበላም እንደዚህ እንደዚህ ነው ብዬ ስላቸው ማንኛውም እናት የምትለው ነገር ነው እና ልጁ በጣም ፈጣን ነው አሪፍ ነው ምንም ላይ ችግር ላይ የለበትም። ትረሳሉ ምግብ አይበላም፣ በምክንያቱ ምንድን ነው ብዬ ዶክተሩ ራሱ ውስጥ ጠይቀው ዶክተሩ ምን አለ፣ ሁሉም ልጆች ናቸው እንደዚህ የሚሉታል የሁሉም እናቶች ነው ማለት ለምንድን ነው እሱ እኮ በቃ ምግብ አይበላም። በቃ በቀን በሀያ አራት ሰዓት ውስጥ አኩ አንዴ የተበላ ያችሁም እንደው አንቺው አባብለሽ አባብለሽ በእጅሽ ነው የምታጎርሽው። አጉርሰሽው በሌላ ነው የሚበላው። በቃ በእጁ ራሱ አይበላም። ተነካው በእጁ ኤ ነው የሚለው። እጁን እጁን መንካት አይፈልግም። ምግብ እጁን ሊነካው አይፈልግም። አመቱ ነው ሁለት አመት ከስድስት ወር እየሆነ ነው ሀቡ እና ለዛ ብዬ ለልጅ ብዬ እኔ በቃ ስራዬን ትቼ ቁጭ አልኩኝ። ጃዛ ቤት እና ባለቤቴ ደግሞ የሚሰራትን በቃ አምጥቶ ለእኔ ሰጠኛል። በጣም ጥሩ ነው አባቴ በእናት አባቴ ውስጥ አልሐምዱሊላ እነሱ ያው እነሱ ያሉኝም በመስማቴ ቤቴንም አልሐምዱላ ኢትዮጵያ ሰራሁኝ ባለቤቴ ጋር ሁነን የኔም ቤት የግል ያደረኩኝ። እና እሱ በቃ ለእኔ ጥሩ አስተሳሰብ አለው። በጣም ያስብልኛል፣ ያዝንልኛል። እሱ ልጁ እንደዚህ ሲያደርግ ደግሞ በቃ ያን ብር የተበላሁት አስራ አምስት ሺህ ድርሃም በቃ ምንም ማድረግ አልችልም። አስራ አምስት ሺህ ድርሃም ማለት በኢማራት ታውቂያለሽ፣ ከባድ ነው ያኔ በተለይ ሀውስ ሜድ ሰርቶ ለሚኖር ሰው ማለት ነው። በፀሐይ ፓርታይም ስራ ልጅን እያስለቀሱ የሰራሁል ስራ ነው ያን ስራው እና አልሐምድሊላሂ እንደዚያም ሁኜ ደግሞ በቃ ደስ የሚል ፍቅር አለኝ ለምን ተባለ ቤቴ ጋር በዛ አባቴ በወሰደኝ አጋጣሚነት ተዋውቄ ላገባሁት ግን በጣም ደስ የሚል ስላለኝ ማለት ነው እና አልሐምድሊላሂ ሁሉም ደግሞ እኔ እዚህ ላይ ልላችሁ የፈለግኩት አብዬ እናት አባቴ የመረጠላችሁን ወይም ደግሞ አባቴ የሚለውን ነገር ሴት ልጅ መስማት ግድ ይላታል። እንደው ምንም ቢሆን ሴት ልጅ አባቷ ያመረጠላትን ወይም ደግሞ አባቷ ሚላትን ወንድሟ ሚላትን ነገር መስማት አለባት። እኔ ወንድሜ በዚ ላይ በጣም ያከብረኛል። ወንድሜ በቃ ትልቅ ወንድሜ ነው፣ ግን እኔን እንደ ትልቅ ነው ሜ አይዞች እንደዚ ነው ምናም በጣም ያከብረኛል። እና እንደዛ እያደረኩኝ ኦንላይን ላይ ልብስ ጀመርኩኝ። በቃ ያበራታቱኛ ላይ ልጆች ምናምን። ለምን ልጁ ራሱ በቃ ሰው መቶ፣ በቃ አቡዬ ታውቂያለሽ፣ ሰው መቶ ምግብ እንዳይበላ እንደማይበላልኝ ስለሚያውቁ አሴር ምናምን ይገዙለታል። እሱ ደግሞ አይጠጣም። እንኳን አሴር አይደለም የፈለግሽው ምግብ ዝም ብለው ይደረድራሉ። ምንም ነገር ምግብ የሚባል ስለማይቀምስ በቃ ልጁን ትተሽ አትሄጂም። በቃ ልጁን አንቺ አብረሽ እኮ ይላል። እኔ እናት ነኝ፣ በጣም ስለ ልጆች እጨነቃለሁ። እና አይምሮ የሙሉ በልጅሽ ሀሳብ ሆነ እና ሁለት ዓመት ከስድስት ወር ስትል እንደ ሴት ነው። ምን ይበላ ነበር? ገና ነው ከዛ ትክክል ግን ለምሳሌ አሁን የሰው ልጅ ጠዋት ተነስቶ ወተት የሚሆን ይጠጣ። እሱ ወተት አይጠጣም፣ ከብቶሻል አሲር አይጠጣም እንዴ ልጆች ማለት ነው። በቃ የሰጠሻት ምግብ ትንሽም ትሁን ሲበላልች ነ በሀያአራት ሰዓት ውስጥ አንዴ ብቻ ነው የሚበላል። በቃ አንዴ በግድ አባብዬ በግድ ተጨንቄ የግድ ያበላውና ወይም መዝናኒያ ውስጥ ተጫውቶ ምናምን ይመጣልኝና ትንሽ ይቀምስልኛል፣ ይተኛል። ይተኛና ና ይነሳና በቃ ስልክ ላይ ነው መደፋት የሚፈልገው እንጂ ውስታይል ምግብ ላይ አይቀምስልኝም። ብዙ ሰው ራፍ ሀኪም ቤቱ ሰጁ ሀኪም ቤት በውስጥም እንደዛው ነው። በቃ ተመሳሳይ ጥያቄ ነው ያኔ ነገር ነው የሚነጉት። ለዛም እንደዛ ብዬ አልሐምዱሊላህ ብዙ እየነወቁ ነው። ሳ አንድ ቦታ ሳይሆን የተለያየ ቦታ ሳይሆን በጣም ፈጣን ነው። ጤነኛ ነው ፍጥነት የጠነኝነት ምልክት አይደለም። ሃይፐር አክቲቭ የሆኑ ልጆች አሉ። እና አሳዩ ማራት ጥሩ ቦታ ወስደሽ አሳዩ። እና እኛ አሁን ምን እናንትዝሽ ምን ይንዳል እኔ አቡ የዚህ ላይ እንዲታግዝኝ የፈለግኩት ነገር ብቻ ልጆች ፎሎ አድርገውን ልብስ እንዲሸጥልኝ ብቻ ነው፣ ልጆች እንዳሳድግ። ያችኛዋን አምጥቼ ወይም ደግሞ እሱን ልጁን በአንድ አርጌ፣ በቃ እኔ ልጅ አይተው ነው እኮ ፎሎ የሚያደርጉት። ዝም ብለው እኮ ፎሎ ያደርጉ። አሻሐኩ ችግር የለው መጀመሪያ ደረጃ የፍቅር ታሪክሽ ከባለቤትሽ ጋር በጣም ደስ ይላል በጣም ወድጀዋለሁኝ ደስ ይላል እንደዚህ የሚያስብልሽ ሰው ድህነት በስራ ይለቃል። ችግር የለውም ዋናው እናንተ ከተዋደዳችሁ በጣም ደስ ይላል አብራችሁ መሆናችሁ ችግራችሁን ሰርቶ ደመወዙን አምጥቶ ለእኔ ነው የሚሰጠኝ ስትይ በእውነት በጣም ደስ አለኝ እና እንደዚህ አይነት ባል የሚያስብልሽ ሁሌም ከጎንሽ የሚቆም ባል ስለሰጠሽ ፈጣሪሽን በደንብ አመስገኝ ተኳርጫ አለው። ይባል ማለት በክፉን በደግም ጎን የሚቆም አቡዬ። እኔ ባለቤቴ ለእኔ በጣም ጥሩ ክብር ያለው እና በጣም ደስ የሚል ነው፣ ዶክተሻል። ለእኔ በጣም ያስብልኛል። በቃ ልጁ እንደሚያንገላተው ምግብ እንደማይበላልኝ ስለሚያቅ በቃ መጥቶ ራሱ ረፍቱ በእኔ ሰዓት ላይ ካምፓኒ ስለሚሰራ በሰዓቱ ላይ መጥቶ ለእኔ ነው የሚያግዘኝ። መጥቶ ልጁን ይዛል። ከኔ ጋር እንኳ የሚያሳልፍበት ጊዜ አይኖርም፣ ዶክተሻል ቶች ላይ ብዙ ስልክ አትስጭው ማሬ። እራሱ ለእነሱ አይደለም ማብዛት። እና የምትገኘው የት ነው? የምገኘው እኔ ሻርጃ ውስጥ ነው፣ ዱባይ ማለት ነው። የምገኝበት ቦታ ደግሞ ጀመለብልናስ ነ በዩናይትድ አረብ መሬት ሻርጃ ነው የምትገኘው። እህታችንን አበረታቷት። የልጆች እናት ናት። ቤት ውስጥ ነው እቃዎች የምትሸጠው እና አበረው ጅልባብ እሸጣለሁኝ። የኔቃብ ከነ ጅልባባቸው እሸጣለሁኝ። ድሪያዎች ይሸጣለሁኝ። እንደዚህ አይነት ድሪያዎች ባለፈሶሱም ድሪያዎቹ እሸጣለሁ። ቀሚሶች ይሸጣለሁኝ። በቃ ቅባቶች አሉኝ፣ ሽርጣለኝ፣ ሺቲዎች አሉኝ፣ የዚህ አይነት ቀሚሶች አሉኝ። እንዲህ የተለያዩ ሀቡ ያገኘሁትን የጠለቡኝ ነው እየሙ ያመጣው መሸጠላቸው አው አቡ የለዛ ነው እንጂ እኔ እና ሌላ አይደለም። እና እኔ የሴትን ልጅ የምመክረው ምንድነው አባቷ የመረጠላትን ወይም ደግሞ ቤተሰቦቿ የመረጡላትን በተለይ የሰፈሯ ላይ ቢሆን እርቶሻላ እኔ ዴስ የሚል ክብር የሚሰጣት አባቷና አባትዮዋ ተስማምተው የዳሯት ቤተሰብ በቃ የተስማሙበት ትዳር በጣም ደስ ይላል። አቡ አስገብቱ እንዳስረዳት የጓደኛዬ ልጅ እንደዛ ነው። ፎሎ አርጋትና ጻፍላት ማለት ዋርትእና ሁንላንጻፍ ትእንጓ ስለጓደኛችወይም ጓደኛሽን አገናኛት እና ለልጇ ምንምንድጋ ልጇ ምግብ እንደበላላት ትንገራት። ጓደኛ ጓደኛሽን አገናኛቸው ምንም አይበላም ብዙ ጊዜ ይጨነቃለሁ። ለሱ ምግብ ብላ አትብላ በጣም አተመምታት ድረስ እደርሳለሁ። አለማ ብላት ደነዝ ታረጊዋለች ይሉኛል ኤኒዌይ፣ ቤተሰብ መርጦ ድሮ ላይሳካ ይችላል። ቤተሰብ ስለመረጠው ምናምን ሳይሆን ከላይ ፈጣሪ ከመረጠው ነው። ፈጣሪ ከመረጠው ከጎዳና ላይም አንስቶ ከቡና ቤት ሴት ልጅ አንስቶ አክብሮ ወዶ ስስ አድርጎ የሚያኖር በጣም ጨዋ የጨዋ ልጅ ጀግና ባሎች አሉ፣ በጣም ብዙ። ዋናው ነገር ምንድን ነው? ፈጣሪ ጻፈው ነው ፈጣሪ ተጻፈው ነው የሚሆነው። ቤተሰብ መርጦ ሰው ምናርገው ደግሞ ማሬ፣ የሚቀጠቀጥ በቦክስ ምናምን እሱ ትክክል ነሽ። አዎ እሱ ትክክል ነሽ። ቤተሰቦችሽ እንደዚህ አድርገው ድረውልኝ ምናምን ብሎ የሚቀጠቀጥ ጥሩ ወንድ ያላደለ አለ። ትክክል። ስለዚህ ጋይስ ፎሎ አድርጓት፣ አበረታቷት። እናመሰግናለን። ትንሽ አስቀምጥሻለሁ፣ ፎሎ እንዲያረግሽ ወደሚቀጥለው ሰው። በጣም አመሰግናለሁ ስለሰማችሁኝ እናመሰግናለን ይሄን የመሰረ ጣፋጭ ታሪክሽን ስላካፈችሁ እናመሰግናለን። ደስተኛ እና ሰክሰስፉል ትዳር ስላለሽ ደስ የሚል ትዳር ላይ አልሐምዱሊላህ። ዱባይ ላይ ሆኜ እኔ በጣም ደስ የሚል ህይወት ያሳለፍኩ ቢኖረኝ፣ እኔ በትዳሬ ላይ ደስተኛ በቃ። እኔ ገንዘብም ቢበላ ምንም ቢል ምንም አይመስለኝም። ለምን በባለቤቴ በጣም ደስተኛ ስለሆንኩኝ፣ እሱ ለእኔ ጥሩ ክብር ስላለው በቃ ደስ የሚል ህይወት ስላለው። በጣም በኢማኑ ጠንካራ ነው። ገብተቻል። መስጅድ በቃ አይለየውም ከመስጂድ። ስራ ቦታ ሆኖ መስጂድ ነው። ከስራ ሲመለስ መስጅድ ነው። ጠዋት ሌሊት ተነስቶ ሱቢት ሶላት ሄደው መስጅድ ነው የሚሰጡ። በጣም የኔ ጎበዝ ነው። እንኳን አረገነሽ፣ እንኳን ተደሰች። ወደ ማማ ማነው ነው ማማ ኑሪ